ሰላም ወገኖች፣ እንደምን ዋላችሁ? ይሁዴ የኢትዮጵያ ልጆች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። ዛሬ አንድ ነገር ልናገር ነው የመጣውተኝ ይህንም በመንግስት የተሰማኝን። እኔ ስደተኛ ሳውዲ አረቢያ የምኖር ህጋዊ ያላደለው ሰው ነኝ። ህጋዊ እያላደለሽ በምንድን ነው ብትሉኝ ወገኖች ከጠለብ ጠፍቼ ነው ምሰራ ከጠለብ ጠፍቼ እየሰራሁኝ። እኔ ክስ የለብኝም ሲጀመርም ኢትዮጵያ መግባትም የማልፈልግ ዜጋ ነኝ። ግን ኢትዮጵያ መግባት የሚፈልጉ ክስ ያለባቸው የነሱ ወረቀት ሳይጨረስላቸው እነሱ ክሳቸው ተጨርሶ ክሳቸውን ጨርሶ ወደ ሀገር ቤት ሳይሰዳቸው መንግስታችን ከፊልፊል ያነሰ ቆሻሻ ቆሻሻ መንግስት ቅማላ መንግስት ተፈራረመ ከሳውዲ አረቢያ ጋር። ለምን ተፈራረመ? አዎ ምን አለበት እኛ የዳኋት ልጅ እንሞትለታለን። የሱ ልጆች ሄደው አሜሪካ ውስጥ ይራጩበታለኝ አለኝ። ሺሻና አሽሽ ይነፉበት አለኝ። በሰላም ሀገራቸውን ይግቡ። ሀገራቸውን ገብተው ለምን ቆሎ በልተን አናርም? ከሀገራችን ላይ እንዴት ይፈራረማል? ለምን ይፈራረማል? ኢትዮጵያ ለሳውዲ አረቢያ ባለ ሁለተኛ ናት። ይሄን መናገር ያለ አንድ ነገር ሲናገሩ አ እያሉ ከመናገር ከመናገር ደህና ደህና አማርኛ ለምን አይናገረውም? ወንድ ከሆነ ይቅማላም ቆሻሻ እ እንዴት ሰው ለመሸጥ ይስማማለኝ? እኛ ሳንወጣ ከሞት ላይ አፋፍ የተቀምጠን ጉርጓር የተቆመን ወደ ጉርጓሩ እንድንገባ ነው እሱ የሚፈራረም። እሱ ተፈራረመ ተባለ። እህት ወንድሞቻችን ያለባቸው ክስ ሳይሰርቁ ሰረቃችሁ፣ ምንም ነገር ወንጀል ሳያጠፉ ወንጀል አጠፋችሁ እየተባሉ እየተከሰሱ እስር ቤት እንዳለ ያሉ ወገኖች፣ እኔ ሲጀመረ የኢትዮጵያ መግባት ፍላጎት የለኝም። በቃ ትጸሙ ኢትዮጵያ የሚባል ሀገርም አለኝም ብያለሁ። አላነሳም። ኢህአዴግ ካልጠፋ ኢህአዴግ ድራሹ ካልጠፋ መስጠቀል እኔ ኢትዮጵያ የሚባል ሀገር የለኝም። ለምንም ኤርትራ ለድም ኤርትራ መንግስት ቢቀበለኝ ይሻለኛል ኢትዮጵያ ከምሄድ። እኛ ሀገሩን ሳንወጥ ሀገሩን ሳንለቅ እሱ ይፈራረማለኝ ስንት ሰው እየሞተ ስንት ሴቶቻችን እየተደፈሩ